ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ከአሁን በፊት በቅዱስ ጊዮርጊስ እንዲሁም ደግሞ በኢትዮጵያ ብሔራዊ ቡድን ከሀያ ዓመት በታች ተመርጦ መጫወት የቻለው እንዲሁም ደግሞ በታላቁ ክለብ ቅዱስ ጊዮርጊስ ከታዳጊነት እስከ ዋናው ቡድን ማለት ይቻላል በአንዳንድ ጨዋታዎች ላይ ተቀይሮ በመግባት ድንቅ እንቅስቃሴ ማሳየት የቻለው እንዲሁም ደግሞ ሁለቱ የሸገር ክለቦች በአሜሪካ ዋሽንግተን ዲሲ ናሴውር ላይ ባደረጉት የወዳጅነት ጨዋታ ወደ አሜሪካ ጋር ቀና በኋላ በዛው የቀረው አቢሰሎም ዘመንፈስ አሁን አንድ የአሜሪካ ክለብን መቀላቀሉ እየተነገረ ይገኛል ማለት ነው። እንግዲህ የቀድሞ የፈረሰኞቹ ተጫዋች በአሜሪካ አዲስ ክለብ ማግኘቱን መረጃዎች እየጠቆሙ ይገኛሉ ማለት ነው። ባለፈው ዓመት መጨረሻ ቅዱስ ጊዮርጊስ እና ኢትዮጵያ ቡና በአሜሪካ ዋሽንግተን ዲሲ ካደረጉት የአቋም መፈተሻ ጨዋታ በኋላ ከቡድኑ ተለይቶ በሀገሪቱ የቆየው ተስፈኛው አማካይ አቢሰሎም ዘመንፈስ ሲያቲል ከተማ ለሚገኘው ባላርደስ የተባለ ክለብ እንግዲህ ፊርማውን ማኖሩ እየተዘገበ ይገኛል ማለት ነው። እንግዲህ በመለከት በመቀሌ ከተማ በሚገኙ የታዳጊ ቡድኖች ቆይታ ካደረገ በኋላም በቅዱስ ጊዮርጊስ የታዳጊ እና ዋናው ቡድን መጫወት የቻለው ተጫዋቹ ከክለቡ ክለቡ ያዘጋጀለትን የሙከራ ጊዜ በተሳካ ሁኔታ ማጠናቀቁን ተከትሎ በሰሜን ምዕራቡ ዲቪዚዮን ዩኤስኤል ሊግ ሁለት ለሚሳተፈው ክለብ ፊርማውን ማኖር እየተገለጸ ይገኛል ማለት ነው። እንግዲህ ተጫዎቹ ከአሁን በፊት በሀገር ውስጥ በነበረበት ጊዜ ማለት ነው። እጅግ በጣም ድንቅ የሚባል ተስፈኛ የአማካይ ስፍራ ተጫዎች መሆኑን በብሔራዊ ቡድን ከዓመት በታች ተመርጦ ሲጫወት እንዲሁም ደግሞ ለቅዱስ ጊዮርጊስም በአንዳንድ ጨዋታዎች ላይ ተቀይሮ እየገባ ሲጫወት ማየት የቻልንበትን ሁኔታ እንመለከታለን ማለት ነው። እንግዲህ ይህ ተጫዎች ከአሁን በፊት በሀገር ውስጥ በነበረበት ሰዓት እጅግ በጣም የተለየ ብቃት እና ድንቅ ተሰጥኦ ያለው መሆኑን መመልከት ችለናል ማለት ነው። እንግዲህ ባለፈው ነሐሴ ወር ላይ እንግዲህ መጨረሻ ቅዱስ ጊዮርጊስና ኢትዮጵያ ቡና ማለት ይቻላል የሸገር ደርቢን በዋሽንግተን ዲሲ ማድረጋቸው አይዘነጋም። እንግዲህ ያኔም ጨዋታውን ካደረገ በኋላ ከጠፉት የተወሰኑ ተጫዋቾች መካከል አንደኛው ነበር ማለት ነው እንግዲህ አሁንም አዲስ ክለብ አግኝቶ ዳግም ወደ እግር ኳሱ መመለሱ እየተዘገበ ይገኛል። ማለት ነው እንግዲህ በቅዱስ ጊዮርጊስ ከታዳጊ ቡድን አንስቶ እስከ ዋና ቡድን መጫወት የቻለው ተጫዋቹ ከአሜሪካ ሳይመለሱ ከቀሩት ተጫዋቹም አንደኛው መሆን ችሎ ነበር። ሆኖም ግን የሚወደውን እግር ኳስ አሁንም በአሜሪካ በማግኘት አዲስ ሕይወት መጀመሩ የተገለጸ ይገኛል ማለት ነው። እንግዲህ በቅዱስ ጊዮርጊስ ከታዳጊ ቡድን አንስቶ እስከ ዋና ቡድን መጮትም ችሏል ማለት ነው። እንግዲህ ያኔም የመሰለፍ እድል በታዳጊነት እንዲሁም ደግሞ በዋናው ቡድን ባገኘበት ሰዓትም ድንቅ የሚባል እንቅስቃሴን ያስመለክት የነበረ ባለ ተስፈኛ እና ባለ ተሰጡ ተጫዎች መሆኑን መመልከት ችለናል። ማለት ነው እንግዲህ አቢሰሎም በሲያትል ዋሽንግተን መቀመጫውን ላደረገው በላርዲስ እግር ኳስ ክለብ ፊርማውን ማኖሩ ከክለቡ አስታውቃል። ማለት ነው እንግዲህ ክለቡ በ2001 የተመሰረተ ሲሆን በአሜሪካ ሊግ ሁለት ላይም እየተወዳደረ የሚገኝ ክለብ ነው። ማለት ነው እንግዲህ ተጫዎቹም የሙከራ ጊዜ ተሰጥቶት የሙከራ ጊዜውን በሚገባ ካሳየ በኋላ ነው ፕሮፌሽናል ፊርማውን ማስቀመጥ እየቻለው ገና ታዳጊ ተጫዋች ነው። ይህም በተለይም እንግዲህ ለወደፊቱ ማለት ነው ተጫዋቹ በሚገባ ብቃቱን አውጥቶ ማሳየት ከቻለ ከክለቡ አልፎ ተርፎ ለብሔራዊ ቡድናችንም ወሳኝ የሚባል አገልግሎት ሊሰጥ እንደሚችል ይጠበቃል። ምክንያቱም ተጫዎቹ በሀገራችን በነበረበት ሰዓት እጅግ ድንቅ የሚባል እንቅስቃሴ የሚያሳይ እንዲሁም ደግሞ የተሻለ ተሰጥኦ ያለው በመሆኑ የተሻለ ቦታ ሊደርስ እንደሚችል ከአሁን በፊት በሚያደርጋቸው ጨዋታዎች መመልከት ችለናል ማለት ነው። ስለዚህ ተጫዎቹ መልካሙን ሁሉ እንዲገጥመው እንመኛለን ማለት ነው።